በስምአብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ዳግም ትንሣኤ በመምህር ጌታቸው በቀለ። የሰሙነ ትንሣኤ መጨረሻው ስምንተኛው ቀን ወይም ሁለተኛው እሁድ ዳግም ትንሣኤ ይባላል። ሰሞነ ሕማማትና ሰሞነ ትንሣኤ እንድናከብር ቀደም ሲል በዲድስቅልያ ኋላም በፍትሐ ነገሥት ታዟል። የሰሞነ ትንሣኤ መጨረሻው ወይም ስምንተኛው ቀን ዳግም ትንሣኤ ነው። ይኸው ዕለት ዳግም ትንሣኤ ፈጸምነ አግብኦተ ግብር በመባል ይጠራል። ዳግም ትንሣኤ ለምን ተባለ? ጌታችን መድኃኒታችን ኢየሱስ ክርስቶስ የተነሣው አንድ ጊዜ ነው። ዳግም ትንሣኤ ለምን ተባለ? መድኃኒታችን ኢየሱስ ክርስቶስ ስለ ሰው ልጆች ኀጢአት በመስቀል ላይ ተሰቅሎ የሞተው አንድ ጊዜ ብቻ እንደመሆኑ መጠን ሞትን ድል አድርጎ የተነሳውም እንዲሁ አንድ ጊዜ ብቻ ነው። ስለ ክርስቶስ ሞትና ትንሣኤ በየዘመኑ የተነሱ ነቢያት ሁሉ በትንቢታቸው የተናገሩት ክርስቶስ አንድ ጊዜ ብቻ ሞቶ እንደሚነሳ እንጂ ክርስቶስ ሁለተኛ ሞትና ትንሣኤ እንዳለው የሚያመለክት ቃል ፈጽሞ አይናገሩም። ዳግም ትንሣኤ የተባለበት ምክንያት በአከባበር በሥርዓት የመጀመሪያውን ትንሣኤ ስለሚመስል ነው። የትንሣኤ ዕለት የሚባለው ቃለ እግዚአብሔር ሳይለወጥ በሙሉ በዚህ ቀን ይደገማል። በዮሐንስ ወንጌል ምዕራፍ ሃያ ከቁጥር 19 እስከ 22 እንደተጻፈው በመጀመሪያው የትንሣኤ ዕለት እሁድ ማታ አስሩ ደቀ መዛሙርት አይሁድን ፈርተው ደጅ ዘግተው ተሰብስበው በነበሩበት ቦታ ጌታችን ለቅዱሳን ሐዋርያት በዝግ በር ገብቶ በመካከላቸው ተገኝቶ ሰላም ለሁላችሁ ይሁን ብሎ ትንሣኤውን ሲገልጽላቸው ሐዋርያው ቶማስ አልተገኙም ነበር። ቶማስ ከሄደበት ሲመጣ ጌታችን እንደተነሳና እንደተገለጸላቸው በደስታ ሲነግሩት በኋላ እናንተ አየን ብላችሁ ልትመሰክሩ ልታስተምሩ፣ እኔ ግን ሰምቻለሁ ብዬ ልመሰክር ላስተምር አይሆንም እኔም ካላይ የኋላ ምንም በማለቱ የሰውን ሁሉ ይልቁንም የመረጣቸው ወዳጆቹን የልብ ሐሳብ ምክንያቱን ለይቶ የሚያውቀው ቸርነቱ ወሰን የሌለው የባህሪ አምላክ መድኃኔ ዓለም ክርስቶስ ልክ እንደ መጀመሪያው ትንሣኤ ዕለት ሐዋርያት በአንድነት በተዘጋ ቤት እንዳሉ በሩን ሳይከፍት ገብቶ ሰላም ለሁላችሁ ይሁን በማለት በመካከላቸው ቆመ። ቶማስንም ያመንክ እንጂ ተጠራጣሪ አትሁን። እነሆ ጣትህን ወደዚህ አስገባ፣ የተቸነከሩ እጆቼንና እግሮቼን የተወጋ ጎኔንም ናና እይ ብሎ አሳየው። እርሱም ምልክቱን በማየቱ በመዳሰሱ ትንሣኤውንና አምላክነቱን እንደ ፍላጎቱ በመረዳቱ ጌታዬ፣ አምላኬ ብሎ መስክሮ አመነ። መዳሰሱን ሲያይ ጌታዬ፣ ማቃጠሉን ሲያይ አምላኬ አለ። የዳሰሰው ሥጋ መለኮት የተዋሃደው ነውና ጌታም ቶማስ ሆይ ብታየኛም መንክን ሳያዩኝ የሚያምኑ ብፁዓን ናቸው አለው። የዮሐንስ ወንጌል ምዕራፍ 26 ቁጥር 30። እንግዲህ ይህ የትንሣኤው ምስጢር ጌታችን ቶማስ ባለበት በዝግ ቤት ዳግመኛ ለሁለተኛ ጊዜ ለሐዋርያት የተገለጠበት ዕለት ስለሆነ የትንሣኤው ሳምንት ዳግም ትንሣኤ ተብሎ ሰንበቱ ይጠራበታል፣ ይከበርበታል። የዮሐንስ ወንጌል ምዕራፍ 20 ከቁጥር 24 እስከ 30። ምስጢሩ ግን ከእሁድ ከቀዳማይ ትንሣኤ ጀምረው ቢቆጥሩት 8 ቀን ይሆናል። አንድ ቀን እንደ አንድ ሺህ ቆጥሮ 8 ሺህ ይሆናል። ዳግማይነቱ ለትንሣኤ ነውና በስምንተኛው ሺህ ዘመን ዳግም በትንሣኤ ዘጉባኤ እንነሳለን ለማለት ዳግም ትንሣኤ ተባለ። አንድም ዳግም ትንሣኤ የምንለው ኋላ በትንሣኤው የምንነሳውን ነው። በመጀመሪያው ትንሣኤ ጽንሰቱን፣ ልደቱን፣ ጥምቀቱን፣ ሕማማቱን፣ ስቅለቱን፣ ጾሙን፣ ሞቱን፣ ትንሣኤውን፣ እርገቱን አምነን በትንሣኤ ልቦና እንነሳለን። ኋላ የምንነሣው ትንሣኤ ትንሳኤ ለአሁኑ ትንሳኤ ልቦና ዳግም ትንሣኤ ይባላል። ጌታ ለእኛ የትንሳያችን በኩር ሆኖ ነው የተነሳው። እርሱን ሞት ሊይዘው ቀርቶ ሊቀርቦ አይችልም። ነገር ግን የትንሳያችን በኩር ለመሆን ለአርአያነት፣ ለቤዛነት እርሱ ተበድሎ እኛን ለማዳን እሱ ካሰ። የተበደለውም የካሰውም እርሱ ነው። በዚህ ትንሣኤ ልቦናንና በኋላ በዳግም ምጽዓት የምንነሳውን ትንሣኤ ዘጉባኤን እናስባለን። ዳግም ትንሣኤ ሌላ ሁለት መጠሪያ ስሞች አሉት። እነዚህም ፈጸምነ አግቦ ተግብር ይባላሉ። ፈጸምነ ፈጸምነ ማለት ከእሁድ እስከ እሁድ ስለ አንድ ቀን ይቆጠራል። ፈጸምነ የተባለበትም የበዓሉን ቀን ወይም የሰሞነ ትንሣኤን በዓል አክብረን ጨረስን ፈጸምን ማለት ነው። በሌላ በኩልም የተነገረው ትንቢት የተመሰለው ምሳሌ አለቀ ተፈጸመ ለማለት ነው። እንዲሁም ጌታችን የሰውነት ሥራውን ሲያከናውን ከቆየ በኋላ በፍጻሜ አካባቢ ለባሕርይ አባቱ ባቀረበው ጸሎት እኔ ላደርገው የሰጠኸኝን ፈጽሜ በምድር አከበርኩ በማለት የጸለየውን አምላካዊ ጸሎት በተወሰነ ቀን ፈጸምነ ብለውታል። የዮሐንስ ወንጌል ምዕራፍ 17 ቁጥር 4። በዚህ ቀን ጌታችን ከሙታን ተለይቶ ሞትን ድል አድርጎ ከተነሳ በኋላ ደቀ መዛሙርቱ በዝግ ቤት ሳሉ በር ሳይከፈት ገብቶ በመካከላቸው በመገኘት ሰላም ለሁላችሁ ይሁን ያለበት ቀን ነው። ይህም ክርስቶስ የመጣበትን ዓላማ መፈጸሙን የሚያረጋግጥ ስም አጠራር ነው። በአጠቃላይ ክርስቶስ ወደዚህ ዓለም የመጣበትን ዓላማ በመስቀል ላይ በሚያፈሰው ደሙ ሰዎችን ከኀጢአት ነፃ ለማውጣት በሞቱም ዘላለማዊ ሕይወትን ሰጥቶ በትንሣኤው ለትንሣያችን በኩር ለመሆን በመሆኑም ይህንን ሥራውን ያጠናቀቀ መሆኑን ለማመልከት ነው። አግብኦተ ግብር። አግብኦተ ግብር ወይም የግብር ማግባት የኢማሁስ ማዕድ ነው። ግብር ማዕድ ማለት ነው። በማዕድ ተሰብስበው እንዳሉ ተገለጸላቸው። የሉቃስ ወንጌል ምዕራፍ 24 ቁጥር 13። አግብኦተ ግብር የተባለበትም ጌታችን ኢየሱስ ክርስቶስ እኔ ልሠራው የሰጠኸኝን ሥራ ፈጸምክ ያለውን ከቅዳሴ በኋላ ሊቃውንት በዚህ ቀን ስለሚዘምሩት የተሰጠው ስያሜ ነው። ምስጢሩ ግን ሥጋ የተገዥነት ሥራ ፈጸመ፣ ከእንግዲህ ከአበሪና ተቀምጦ ይፈርዳል ለማለት ነው። የዮሐንስ ወንጌል ምዕራፍ 17 ቁጥር 4። እንደማጠቃለያ በአጠቃላይ በቅድስት ቤተ ክርስቲያን በሰሞነ ፋሲካ የሚፈጸመው መንፈሳዊና ሐዋርያዊ አገልግሎት ሁሉ ልክ እንደ መጀመሪያው የትንሣኤ ሥርዓት ሆኖ ይከናወናል። በማኅበራዊ ኑሮም የፋሲካ ሳምንት ብዙ መንፈሳዊና ባህላዊ ቁም ነገሮች የሚፈጸሙበት ሳምንት ነው። ወገን ከወገን የሚገናኝበት፣ ጎረቤት ከጎረቤት ተጠራርቶ የሚገባበዝበት፣ ካህናትና ምእመናን በአንድነት ተገናኝተው መታሰቢያውን የሚያከብሩበት፣ በገብረ ሰላሙ ላይ መሐሌ የተገንቦ የሚያሰሙበት፣ የተጣላ የሚታረቅበት፣ ጋብቻ ከጋብቻ ተጠራርቶ የሚገናኝበት፣ የሚገባበዙበት በጠቅላላውም ሰላም የሰፈነበት መልካም የእረፍት ሳምንት ነው። ለብርሃነ ትንሣኤው ያደረሰን አምላካችን ለብርሃነ እርገቱ በሰላም ያደርሰን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሚን ዋቢ መጽሐፍት መጽሐፍ ቅዱስ፣ ፍትሐ ነገሥት፣ ሃይማኖተ አበው፣ መጽሐፈ ሰዋስው ወግስ ወመዝገበ ቃላት ሐዲስ፣ ከስቅለት እስከ ትንሣኤ